በምትወደው በሰማንያ ባሏ የተዘረፈችው አትሌት ገለቴ ቡርቃ እያለቀሰች ወደ ሚዲያ መታ። የኢትዮጵያ ህዝብ ፍረደኝ ስትል ድምጿን አሰምታለች። ገለቴ ምን ገጠማት የሚለውን እስከ መጨረሻው ስትቆዩ ነግራችኋለሁ። እንዲሁም ደግሞ የህግ ባለሙያዎችን በገለቴ ቡርቃ ዙሪያ አስተያየታቸውን ሰጥተዋል። እሱንም የማሰማችሁ ይሆናል። ሰላም ለእናንተም ቤተሰቦቼ ተመልሼ መጥቼ አለው። በቀጥታ ወደ መረጃው ልውሰዳችሁ። በመግቢያ ላይ እንደነገርኳችሁ በጣም አሳዛኝ የሆነ መረጃ ተሰምተዋል። አትሌት ገለቴ እንግዲህ አምና ያገባ ያለችው የሰማኒያ ባሏ ንብረቷን ሽጦ በደል እንዳደረሰባትና ለረጅም ጊዜ ተደብቃ እንደቆየችም ተናግራለች። መረጃውን ላሰማችሁ፣ ከዛ ህግ ውስጥ ምን ይላል የሚለውም ከህግ ባለሙያ እንሰማለን። እንዲሁም ደግሞ የራሳችንንም ሀሳብ አስተያየት እንሰጣለን። እስከ መጨረሻው አዳምጡት። እጅግ በጣም የሚያሳዝን ዜና ተሰምቷል። አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏ ተነግሯል። አትሌት ገለቴ ቡርቃ ለሀያ አመት ያፈራችውን ንብረት በባለቤቷ ምክንያት ማጣቷን ፓስት መረጃ ገመዳሾ ላይ ቀርባ ባደረገችው ቃለ መልስ ተቀምጧል ሲል ይህንን ጽሁፍ አስነብቧል። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት አስራ አንድ መሬቶች ውስጥ አስሩ በባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ተናግራለች። ካሏት አምስት መኪኖች አራቱ መኪኖች ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ አመት ከቤት ሳትወጣ መቆየቷን ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የእኔን ጉዳይ እየተመለከተ አይደለም በማለትም ተናግራለች። እኔን የሚሰማኝ ጠፍቷል። አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ከመውደቄ በፊት ህዝቡ ድምፅ ይሁነኝ ስትል ይህንን መልእክት አስተላልፋለች። እባካችሁ ሁላችሁ ይህን መልእክት ሼር አድርጉ። በጣም በሚያሳዝን ሁኔታ ከገዛ ባለቤቷ ክህደት ተፈጽሞባታል ማለት ነው። አትሌት ገለቴ ባይዘወ። ቤተሰቦች የምታገቡትን ሰው በደንብ መርምራችሁ ማወቅ አለባችሁ የሚባለው ለዚህ ነው። የምታገቡትን ሰው ባል ሚስት የምታደርጉትን ሰው በደንብ በመርምራችሁ ማወቅ ለዛ ከሆነ የእጮኝነት ጊዜ የተባለው እጮኛ ስትሆንህ ወይም እጮኛ ስትሆናት የምትጠናኑበት ጊዜ ማለት ላይክ በቃ ምን አይነት ሰው ነው፣ በደንብ የምታጠኝበት ጊዜ ምን አይነት ሴት ናት፣ በደንብ የምታጠናበት ጊዜ ነው። እና ያገባሽው ሰው ሁሉ ትክክለኛ ማይንድ ያለው ሰው ላይሆን ይችላል እና አንቺን ለመጉዳት የሚሮጥ ሊሆን ስለሚችል በደንብ በደንብ ልታስቢበት ይገባል። እና በተለይ በኦንላይን ብቻ ያወቃችሁትን ሰው የምታገቡ ወንድም እህቶች የዚህ ጋ አላችሁ በእርግጠኝነት። ስለዚህ በተለይ እናንተ ጥንቃቄ ማድረግ አለባችሁ። የምታገቡትን ወንድ መመርመር፣ የምታገባዋን ሴት መመርመር አለብህ፣ አንተን በተመሳሳይ ማለት ነው። መመርመር ስላችሁ እንግዲህ በደንብ የልቧን ሀሳብ አላማዋን መረዳት፣ የልቡን ሀሳብ አላማውን መረዳት ምንድን ነው የሚያስበው ማወቅ። እሷ ለውድድር በወጣችበት ጊዜ ነው እንግዲህ ንብረቷን ሙሉ ውክልና ስላለው ሽጦ የጠበቃትና እጅግ በጣም አሳዛኝ ነው። ሕጉስ ምን ይላል የሚለውን ደግሞ ላሰማችሁ። እውነት እንደተባለው ሕጉ ሰውየውን ነው የሚደግፈው ወይስ እሷ ነው የሚደግፈው? እስኪ ከሕግ ባለሙያ አንደበት እንስማና ከዛ የራሳችንን አስተያየት እንሰጥበታለን የአትሌት ገለቴ ቤቶች እንዲሁም መኪኖች የውክልና ስልጣኑን ተጠቅሞ የእሷን መብት በሚጎዳው መልኩ በሸጠው ግለሰብ ላይ እስከ አስር ዓመት የሚደርስ ቅጣት ሊወሰን እንደሚችል ያውቃሉ። እንደቆያችሁ ተበቀሰ ብለሲፋ እንግዲህ ታሪኩ እጅግ በጣም የሚያሳዝን ነው። እንደሰማችሁት አትሌት ገለቴ ቡርቃ ባለቤቷን አምና ወክላ ለውድድር በሄደችበት ሰዓት ከነበራት አስራ አንድ ቤት አስሩ ከአምስት መኪኖች አራቱን ሽጦባት ምንም እንዳላገኘች እና በጣም እንደተጎዳች ገልጻለች። እሱ በውክልና ስልጣኑ ንብረቱን የማስተላለፍ፣ የመሸጥ፣ የመለወጥ ስልጣን ተሰቶት የነበረ ቢሆንም እሷ በገለጸችው መልኩ የወካዩን መብት በሚጎዳ አግባብ ሆን ብሎ ራሱን ለማበልፀግ ስትወክለው ካሳደረችበት እምነት በተቃራኒው በመንቀሳቀስ የንብረት ጥቅሟን በሚጎዳ መልኩ ራሱን በሚያበለጽግ መልኩ መንቀሳቀሱ የውክልና ስልጣን ባለበት ሁኔታ የወካዩን የንብረት መብት ሚስ ማኔጅ በማድረግ ሊቀጣ እንደሚችል በኢፌዴሪ ወንጀል ሕግ 727/3 ተመልክቷል። ከዚህ አንጻር የወንጀል ቅሬታ ቢቀርብበት ይህ ግለሰብ እስከ አስር አመት ድረስ በእስር ሊቀጣ የሚችል ይሆናል። እንግዲህ እንደሰማችሁ ታሪኩ እጅግ ልብ የሚሰብር ነው። አትሌት ገለቴ ቡርቃ አምና ውክልና የሰጠችው የቀድሞ ባለቤቷ ያንን ሁሉ ቤትና መኪና ሽጦ ጠበቋታል። ያንን አስመልክቶ ከሶስተኛ ወገኖች ጋር ንብረቶቹን ለማስተላለፍ ያደረገውን ውል ለማስፈረስ የተወሰነ አስቸጋሪ የሚያደርጉ ሁኔታዎች አሉ ያም ግልጽ የሆነ የመሸጥ የመለወጥ ስልጣን ስለተሰጠው እና ምናልባትም ግለሰቡ ጉዳዩን ተጠንቅቆ ንብረቶቹን ወደ ራሱ ያላስተላለፈ ስለሚመስል ነው። ከንግግሯ ከዛ አንጻር አንድ ተወካይ በተሰጠው ስልጣን መሰረት ውል ከፈጸመና ውሉ በሚፈጸምበት ሰዓት ምንም አይነት የፈቃድ ጉድለት የለም እስከተባለ ድረስ አትሌት ገለቴ ቡርቃ ወይም ሌሎች ወካዮች ያ ነገር ይፍረስልኝ ማለት የማይችሉበት ሁኔታ ነው ያለው። ይህም በፍትሐብሔር የውክልና ህጉ ላይ ተመልክቷል። ነገር ግን አትሌት ገለቴ ቡርቃ የደረሰባትን ከፍተኛ ኪሳራ የምታገኝበት አካሄድ አለ። ያም ደግሞ ያለ አግባብ ሀምሳ ፐርሰንት ቢያንስ የጋራ የባልና ሚስት ንብረት ናቸው እንኳን ቢባል የሚገባትን ሀምሳ በመቶም እንዳታገኝ በማድረጉ ከዛም አንጻር ግለሰቡ ላይ ክስ አቅርቦ የደረሰው ጉዳት እንዲከፍል ማድረግ የሚቻልበት አካሄድ አለ። ይሄ ንብረት ደግሞ ሙሉ ለሙሉ ከጋብቻ በፊት የተፈራ ነው ከተባለ የባሰ የጉዳት ካሳዋን መጠየቅ ስለምትችል በዚህ አግባብ በበኩሌ ነፃ የጥብቅና አገልግሎት ለመስጠት ፈቃደኛ መሆኔንም መግለጽ ፈልጋለሁ። መሰል ጠቃሚ መረጃዎች እንድታገኙ ይህንን አካውንትን ይከታተሉ። ምስ እንደሰማችሁት እንግዲህ የሀምሳ ፐርሰንት የማግኘት መብቷን እንኳን አላስጠበቀላትም ሙሉ በሙሉ ወደ ራሱ ጠቅልሎ ሽጦ ሙሉ ለመጠቅለል ሀብቷን ለመያዝ ነው ጥረት እያደረገ ያለው። እንዲሁም አሁን ከምትኖርበት አንድ ቤት ራሱ ለማስወጣት የፍርድ ቤት ፕሮሰስ ላይ እንደሆነ ተናግራለች። ሁላችሁም እንግዲህ አሁን ነው አይዞሽ ገለቴ ማለት ያለብን። ያኔ በሜን በቀልድ ብለናታል፣ አሁን ግን የምራ አይዞች ገለቴ ማለት ያስፈልጋል። የኢትዮጵያ ህዝብ ድምጽ እንዲሆነኝ ብላለች። እኛም ደግሞ ለሚመለከታቸው አካላት ሁሉ ይህ ቪዲዮ እንዲደርስ ሁላችሁም ኮመንት ስር ፍትህ ለገለቴ በሉ። ምክንያቱም ቤተሰቦች ነግበኔ ነው እንግዲህ በባል መከዳት ምን ያህል እንደሚያም በምትወዱት ሰው አትከዱ። ጋ ኖርማል ሰው ቢከዳችሁ ምንም አይመስላችሁ፣ የምትወዱት ሰው ግን ሲከዳችሁ እጅግ በጣም ያማልና፣ በምትወዱት ሰው በቤተሰብ በባል በሚስት መከዳት በጣም ስብራቱ ከባድ ብዙዎች እንደዚህ አይነት በደል እየደረሰባቸው ግን ይህንን ውርደት ምን ብዬ አወራለሁ ብለው ራሳቸውን ያጠፉ አይዞች ገለቴ ማለት አሁን ነው ላችኋለሁ። ኤኒዌይስ ግን እንዲህ አይነት ክፉ ባሎችም እንዳሉት ሁሉ እጅግ በጣም መልካም ባሎችም እንዳሉ ግን ማስታወስ አለብን። ለቤተሰቦቻቸው ዋጋ የሚከፍሉ ለልጆቻቸው፣ ለሚስታቸው ዋጋ የሚከፍሉ ባሎች አሉ። ይህንን እንዲህ አይነት ክፉ ባሎች ስታዩ ሁሉንም እንዳጨፈልቁ አንድ ቪዲዮ ላሳያችሁ፣ ምክንያቱም ሁሉም ሰው አንድ አይደለምና ይህን ቪዲዮ ተመልከቱ። እንግዲህ እንደምታዩት ቪዲዮ ላይ ለራሱ ዝናብ የተደበደበ የሚስቱ ጸጉር ዝናብ እንዳይመታው በወንበር እየከለለላት፣ እግዚአብሔር ያሳቢያቸው። እንዲህ አይነት ወንድ እሱ የተደበደበ የሚስቱ ጸጉርን እንዳይበሰብስ በወንበር እየከለለላት ነው። እና እንዲህ አይነት እጅግ በጣም መልካም ወንዶችም በህይወታችን ውስጥ ሊኖሩ ስለሚችሉ ለመልካም ወንዶች ክብር አለን። መልካም እንዳሉ ደግሞ የሰራቸው እንዲሰጣቸው እንጸልያለን ያለ ማለት እንግዲህ እንዳያችሁት ነው፣ ውድ ቤተሰቦቼ እጅግ በጣም ሚደንቅ ነገር ነው። ክፉ ባል አሁን ሰምተን አይተን መጣን። አሁን ደግሞ እዚሽ ጋር መልካም የሆኑ ባሎች እንዳሉ ለማሳየት፣ ምክንያቱም እንዲህ አይነት ነገሮች ሲሰሙ እንዲህ አይነት ክፉ ባሎች እንዳሉ ስንሰማ አንዳንድ ሴቶች ሁሉም ወንድ እንደዛ ነው ብለው እያሰቡ ወንድ ልጅ እንዴት ልመነው ማንን ማመን እችላለሁ ምናምን ይላሉና፣ እንዲህ አይነቱ ነው እንዳለ፣ እኔ ቆንጆ እንዳትሸወጂ፣ ሁሉም ወንድ ክፉ ነው ማለት አይደለም። ሰው መቀኛ ነው፣ ሰው መቀኛ ነው። አሁን ይሄ ይሄ ይሄ ይሄ ጓደኛዬ ነው፣ በጣም ቢስ ጓደኛዬ ነው። ይገርም ላይ ታረግም ይሄ ያው ነው፣ ያጎቴ ልጅ ነው።

በጣም የሚገርሙት እዚብሔር ባይዘዌ ቺ ፖይንት ያዙልኝ። እናንተም ላይክ ማታደረጉ ሰብስክራይብ ማታደረጉ ምታቁኝ ሰዎች፣ ጓደኞቼ፣ በዙሪያ ያላችሁ ሰዎች ናቸው እና ከሩቅ የመጡ ሰዎች እኔን ላይክ ሰብስክራይብ ያደረጉ ያበረታቱኛል። ፎሎ ያደረጉኛል በጣም ነው። በኮመንት ሳፖርት ያደረጉኝ በቅርብ ያሉ ሰዎች ግን እንደዛ አያደርጉ። ቤቴ ውስጥ እንኳን ያሉ ሰዎች የእኔን ዋይፋይ እየተጠቀሙ ሰብስክራይብ እና ላይክ ሼር ኮመንት አያደረጉ፣ አይገርም። ባይዘው እውነቱን ነው። ፌመስ መሆን ቀላል ነው፣ ግን በዙሪያችን ያሉ ሰዎች ፎሎ አያደርጉንም። ያው ነቢይ በገዛ አገሩ ተብሎ ስለተጻፈ ምንም ማድረግ አንችልም። ኤኒዌይስ ግን እንቀጥል እንቀጥል፣ ችግር የለውም ችግር የለውም። እኛ ለፍተን ጥረን ግረን ግን ፌመስ ስንሆን ምነው ነው ቆራህብን እንዳትሉ። ኋላ ምን ነው ኮራህብኝ መለኝ እንዳትለኝ፣ ሰብስክራይብ ሳታደርገኝ ላይክስ ሳታደርገኝ እያየ ነገ ሲያልፍልኝ ምነው ኮራህ መለኝ እንዳትለኝ። ስሙኝማ ከጫታ ላይ ምነሽናት እንዴት አባቶ ንግስ ስነኝ

እንዴ! አንተ ምንድን ነው? ምንነው እየሆነ ያለው? አንተ አረ ተወን ተወን። ምን አልገባኝም። እኔ ግን ገብቶቹ ዩሪን አውትፑት ሲያደርግባችሁ ምን እያልክ ነው? ዋት ኢዝ ዩር ፕሮብሌም ብራዘር? አያስቅም፣ በእውነት አያስቅም። ተው እንጂ እረፍ እረፍ ማለት እሺ፣ ችግር መከራ አረንቋ ምናምን ብለ ያ ያ ነገሮች ይኑሩብን፣ ይኑሩብን። ግን አሁን የምትሆነው ነገር ሁሉ ሁላችንም አለን፣ ሁሉም ሰው ያደርገዋል። ማለት ምንም ሞት ቤት መደረግ አይጠበቅበትም። ለመሽናት ለመሽናት አልኮልም ምንም ያሸናል። ተው እንጂ እረፍ። ፋራ በጋም ላክ በባንዲራ አንተ፣ በእናትህ ዴ ስድብ አለቀብኝ። እውነት ምንድን ነው መጋዣ መጋጫ አዶናይ ፍታን በቃ ተብላ ለማንኛውም፣ አታስጨንቀን እሺ፣ በቃ አምነናል አምነናል ተቸግረ ነው፣ እሺ ይሁን፣ ግን ምን አርጉ ነው የምትለን እየተባልክ ነው ወይ አዶናይ? ህዝቡን አንጫጫኸው ሆን ብለህ ሲጀመር አዶና የሆን ብሎ ለማንጫጫት የመጣ ሰው እንደሆነ እኔ ማርያም መቶ ፐርሰንት እርግጠኛ ነኝ። ለምን ማንያ ዘዋል ፖድካስት ላይ ባወራው ወሬ ተተችቶ ወቸ ጉድ ለሂዶ ለማረም ሳይሆን የባሰ ነው ያቦካው ማለት ነው። አዶና የሆን ብለ አታንጫጫ ለማለት ነው። ያው ላይክ ይሄ አጀንዳ መሆኑን ይፈልጉታል አንዳንድ ሰዎች፣ መነጋገሪያ ርዕሰ ጉዳይ መሆኑ በቃ ስለና እኔ አውሩ አያገባኝም እያለ ግን እንዲያወሩ ነው የሚፈልገው። ቀነ ግርብ ትርስ ትላለች እንዴ! ሙሉን ክትክት አድርገው ዲጄሉና ይለያል back to the mask እንደዚህ አይነት ነው እኮ ነው። ባለፈው ዩቲዩብ መስራት አይችልም ምናምን ያሉት፣ ምክንያቱም ዩቲዩብ ወደ ጎን ነው የሚቀረጸው፣ እንደ ቲክቶክ ቀጥታ ነው። እንደዚህ ከሆነ ደግሞ አገቱ ከፍሬ ይወጣ። ለነገሩ በዚህኛው ፍሬም ሙሉ ፊት መግባቱ አጀብ ነው። አንተ ከዲጂ ሉና ርግዛል እንዴ? ምን ሆነ? ምን ፍጠሩ ነው የምትለን? በቃ ልጁ ይችላል፣ ሁላችንም ወከት ተስማማንበት ነገር ነው። እኔን ከሱ ጋር ማገናኘቱ ምን አበታው? እኔ ምን ማጠፋው? እኔ ምን አንተ ሹል ተራራ መፈልፈይ መስልክ ሰውዬ፣ በቅጡ ማስቲካ ማየት ከማትችል አገጨ ደረተን የሚወጋ ሰውዬ እንደው የቁመት አምላክ እኮ ነው፣ ትንሽ ከፍ አደረገ እንጂ፣ አጠር አጠር ተደርገው እንደተሰሩት ሰዎች ወጥቶ ኑሮ አገጨን አፈር ይበላል። እዚ፣ ባለፈው ቪዲዮ ሰራችሁ አይደለ ታውቁኝ፣ አይቼ እኮ ነው ዝም ያልኩት። ለምን አልተናገረንም ነው? መድገሙ አስፈላጊ ነበር? አሁን ሌላ ቪዲዮ መስራት ባይዘባችን ላይ። ወደ አንቺ እመለሳለሁ። ያው ኪቢያን ታሪያ ያለሽ ጎመን ቀንጣሽ አምጭ መጣት ስለሆነ ነገሩ ለአሽቃባጮች ቅድሚያ እንሰጣለን። አሰራሩ እንደዛ ነው እንጂ ይመጣልን ለማለት ነው። ለማንኛውም ወደ ቤት ግቡ፣ ዝናብ እየመጣባችሁ ነው። ወይ ዣንጥላ ዘርጉና ወከ አድርጉ። እንደ አፍላፍ ቀኛሞች ለነገር የትኛው ዣንጥላ ይበቃል ለዚህ ጭንቅላት የካፌ ዣንጥላ ካልዘረግናቸው

ያማል ቀኔው ያማል ቀኔው ጥቁር አዝሙድን ነው። አረ ተመልሷል። አንድ ብር ተመልሷል። ጋይስ እቺ ሳቅ ናፍቃኝ ነበር። እ ወንድሜ ከክፍለ ሀገር ለስራ ብዬሽ መጥቼ ሙሉ ያስኩትን ቦርሴንም ብርም ወሰዱብኝ። እና ኬኔ መጣው እንትን ነው ሀረር ነበር ምኖሩ። ሀረር ሀረር የፍቅር ሀገር እንዴ! እዛ ነው ኮ ኖር ያለው ኮ ረጅም አመት የታካኝ ነበር ካረ ማለት ሀረር አራሶኝ ነው። እናት ይዛኝ ወጣ። መኖር ከብዷስ ከባሏ ተጣላችና፣ ከዛ አዋሳ አምጥታኝ አክስቴ ጋ ነበር ምኖር

የዚህ ችብደት ይለያል ማለት ነው። ሰሞኑ ለማንኛው ሌላኛው ሚዲያው ላይ እያስቀወጠ ያለው ዲጄ ሉና ነው። እንግዲህ በጣም ብዙ ሴቶች በሱ ሙዚቃ ዘፈን እየሰሩ ነው። እስኪ ቢያንስ አንዱን ላሳያችሁ። እስኪ ሙዚቃ ለምትወዱ ሰዎች መጨረሻ ላይ እሱን ላሰማችሁ እና እንወጣለን። ምንድን ነህ አለችኝ። ኧረ ምን ልበላ

ሉና እንግዲህ ወጣቶችን በጣም በጣም እያዝናና ነው ያለው። በዛ ላይ የሚሰራቸው ሚክሶች ይለያሉ። በቃ ዲጄ ሉና ይችላል ብለናል እኛም፣ በአንድ ድምፅ። ለማንኛውም ዲጄ ሉና እሺ ስለሚችል ነው እዛ፣ አሽቃባጭ ምኑን ሆኖ ነው እያልን ከጎ ሉና ሉና ሚለም ምን አድርጉ ነው ሚለም ለማንኛውም ለዛሬ አመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ቀስ እያልን ደግሞ ኦዲንስ እየበዛልን ሲሄድ እያስረዘምን እንሄዳለን። ለማንኛውም ሰብስክራይብ እያደረጋችሁ ብታበረታቱኝና መቶ ሺህ ብንገባ ደስ ይለኛል። እስከዚህ ድረስ ከመጣችሁ ደግሞ የምርም ተወዱኛላችሁ ማለት ነው። ላይክ ሰብስክራይብ እንዳይረሳ ቢሳውስ